ሰላም፣ ጤና ይስጥልኝ። ክቡራትና ክቡራን ውድ የዩቲዩብ ቤተሰቦች እንደምን አላችሁ? ዛሬ እንግዲህ በሌላ ቪዲዮ ተገናኝተናል። ዛሬ በዚህ ቪዲዮ ላይ እንግዲህ የምንመለከተው እንግዲህ እርግዝና ሳይፈጠር የወር አበባ ሊቀርባቸው የሚችሉ ምክንያቶች ምን ምንድን ናቸው የሚለውን እናያለን። ዛሬም በዚህ ቪዲዮ ላይ እንግዲህ ስምንት እንግዲህ እርግዝና ሳይፈጠር የወር አበባ ሊቀርባቸው ወይም ደግሞ ሊዘገይባቸው የሚችሉ ምክንያቶች ምን ምንድን ናቸው የሚለውን በዚህ ቪዲዮ ላይ እንግዲህ አንድ በአንድ የምናይ ይሆናል ማለት ነው። ከዛ በፊት ሁላችሁም ይህንን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ሁኑ። አሁን በቀጥታ ወደ ጉዳይ ያልፋለሁ። እስከ ቪዲዮ ፍጻሜ አብራችሁ ቆዩ። እሺ ተመልካቾች፣ እንግዲህ የወር አበባ መቅረት በብዛት ከእርግዝና ጋር ይተሳሰራል። ሆኖም ግን እርግዝና ሳይፈጠርም የወር አበባ የሚቀርባቸው ምክንያቶች አሉ። እንግዲህ የወር አበባ በአማካይ በ28 ቀናት ይመጣል። እንግዲህ ከ24 እስከ 35 ባሉት ቀናት የወር አበባ ዑደት ያላቸው ሴቶችም አሉ። እንግዲህ ዮራዋ አልፎ አልፎ ቢቀር እንደ ችግር ባይወሰድም በተደጋጋሚ ከተከሰተ ግን መነሻ ምክንያቱ መታወቅ አለበት። እንግዲህ የጤና ባለሙያዎች እንደሚሉት እንግዲህ ሰውነት በምን መንገድ ይሰራል የሚለውን ማወቅ ያስፈልጋል። እንግዲህ ትክክል ያልሆነ ነገር ሲከሰት ማወቅ ያስፈልጋል። እያንዳንዱ ሴት ሰውነቷ በተለያየ መንገድ ይሰራል። አንድ አይነት ሊሆን አይችልም ማለት ነው። ከሴት ሴት የሚለየው ይሆናል ማለት ነው። እንግዲህ እርግዝና ሳይከሰት ለሶስት ተከታታይ ወራት ዮራዋ ከቀረ ሐኪምን ማማከር ያስፈልጋል ማለት ነው። የወር አበባ ከ45 ዓመት በፊት ከቆመና 15 ዓመት ሞልቷቸው የወር አበባ ያልጀመሩ ሴቶች ወደ ሕክምና መሄድ እንዳለባቸው ባለሙያዎች ይመክራሉ። እንግዲህ ከእርግዝና ውጪ ሴቶች የወር አበባቸው እንዲቀር የሚያደርጉ ስምንት ምክንያቶችን አሁን በቀጣይ የምነግራቸው ይሆናል ማለት ነው። እንግዲህ ከአንደኛውና ከመጀመሪያው ሲጀምር አንደኛው ጭንቀት ነው። እንግዲህ የዘመኑ ወረርሽኝ ሆኗል ይሄ ጭንቀት የሚባል ነገር እንግዲህ ዩራባ እንዲዘገይም ዋነኛ ምክንያት ይሆናል ማለት ነው። እንግዲህ ጭንቀት አድሬናሊን ሆርሞን እንዲፈጠር ያደርጋል። ይህም እንግዲህ ሰውነት አደጋ ሊያመጣ ይችላል በሚል በተጠንቀቅ እንዲቆም የሚያደርግ ሆርሞን ነው። እንግዲህ አድሬናሊን መጠኑ ሲያል ዩራባ ያዛባል። እንግዲህ ዩራባ እንዲያጥር ወይም ደግሞ እንዲራዘም ሊያደርግም ይችላል ማለት ነው። እንዲሁም ህመምም እንዲፈጠር የሚያደርግ ይሆናል ማለት ነው። እንግዲህ በአራት ሳምንታት ሁለት ውስጥ ሁለት ጊዜ የወር አበባ እንዲመጣ ያደርጋል ማለት ነው። የአካል ብቃት እንቅስቃሴ በማድረግና በመተንፈስ ሆርሞኑን ለመቆጣጠር መሞከር እንደሚቻልም ይመከራል። እንግዲህ እነዚህ ውጤታማ አካሉን ደግሞ የአእምሮ ህመምና የስሜት መዛባትን ለመቆጣጠር የሚውለውን የስነ ልቦና ህክምና እንደ አማራጭ መውሰድ ይኖርባችኋል ማለት ነው። ሌላኛውና ሁለተኛው እንግዲህ የወር አበባ መዘግየት እና መቅረት ምክንያት ሊሆን የሚችለው እንግዲህ ከመጠን ያለፈ ክብደት መቀነስ ወይም ደግሞ መክሰት ነው። እንግዲህ ድንገተኛ እና ከፍተኛ የሆነ የሰውነት መጠን መቀነስ ከማጠን እንቁላል የሚለቀቅበት ሂደት ወይም ደግሞ ኦቮሌሽን እንዲዛባ ያደርጋል። ሰውነት ከሚፈለገው በታች ወይም ደግሞ ጤናማ ባልሆነ መንገድ ሲቀንስ ማስተካከል የሚቻልበትን መንገድ የሚያማክሩ የስነ ምግብ ባለሙያዎች አሉ። እንግዲህ አመጋገብ ተዛብቶ የሰውነት መጠን ሲቀንስ ወይም ደግሞ የተዛባ የአመጋገብ ህመም ሲኖር የስነ ልቡና ባለሙያ ማማከር ያስፈልጋል ማለት ነው። ወደ ሌላኛውና ወደ ሶስተኛው ሳልፍ እንግዲህ ሶስተኛው ከመጠን ያለፈ ውፍረት ነው። እንግዲህ ከመጠን ያለው ውፍረት ሰውነት ከልክ በላይ ኢስትሮጂን እንዲያመርት ያደርጋል። ይህም እንግዲህ የሴቶች ስነ ተዋልዶ ከሚቆጣጠሩ ሆርሞኖች አንዱ ነው። እንግዲህ መጠኑ ሲጨምርም ደግሞ የወር አበባ የሚታይበትን ፍጥነት ይጨምራል። አንዳንዴም እንግዲህ የወር አበባ እንዲቀር ያደርጋል ማለት ነው። የሰውነት ክብደት እና ቁመት መጣኔያቸው ከ30 በላይ የሆኑ ሴቶች ከስነምግብ ምግብ ባለሙያዎች ምክር መጠየቅ ይኖርባቸዋል ማለት ነው። አራተኛው እንግዲህ የወር አበባ ሊቀርብበት ወይም ደግሞ ሊዘገይባቸው የሚችሉ ምክንያቶች ከልክ ያለፈ ስፖርት ነው። እንግዲህ ከመጠን በላይ የአካል ብቃት እንቅስቃሴ ማድረግ የወር አበባን የሚቆጣጠሩን የሰውነት ሆርሞንን ያዛባል። እንግዲህ ከልክ በላይ የሰውነት ስብን ማጣትም ከማሀፀን እንቁላል የሚለቀቅበትን ሂደት ያዛባል። እንግዲህ ፕሮፌሽናል ስፖርተኞች ሰውነታችሁን መቆጣጠርና እንዴት መከታተል የሚቻልበትን መንገድ ያስቀምጠላችኋል። ስለዚህ ያንን ማስቀጠል ያስፈልጋል ማለት ነው። ስለዚህ ከልክ ያለፈ ስፖርት ሌላኛው ምክንያት ሊሆን ይችላል ማለት ነው። አምስተኛው ፖሊሲስቲክ ኦቫሪ ሲንደር ይባላል። እንግዲህ እንቁላል የሚያደርግበት የማዕፀን ክፍል ላይ የሚፈጠረው የሆርሞን መዛባት። ወይም ደግሞ ፒሲኦኤስ መቀነስ ከማህጸን እንቁላል የሚለቀቅበትን ሂደት ያውካል። ስለዚህ እንግዲህ ይህም አንዱ ብዙ ሴቶች ላይ እክል የሚያጋጥም ይሆናል። ይህም እንግዲህ 33 በመቶ ወይም ደግሞ 33 ፐርሰንት ሉራባ እንዲቀር ምክንያት ይሆናል ማለት ነው። ወደ ስድስተኛው ስናልፍ እንግዲህ ስድስተኛው ማረጥ ወይም ደግሞ ያለ ጊዜው ማረጥ ነው። እንግዲህ ከእርግዝናና ጡት ማጥባት ውጪ ተፈጥሯዊ የሆነ የወር አበባ መቅረት ምክንያት ማረጥ ነው። ወደ ማረጥ እየተቃረቡ ያሉ ሴቶች የኢስትሮጂን ሆርሞን መጠናቸው ይቀንሳል። ከማህፀን እንቁላል የሚለቀቅበትን መጠን እንዲቀንስ ያደርጋል ማለት ነው። በብዛት እንግዲህ ማረጥ የሚከሰተው ከ45 እስከ 55 ባለው ዕድሜ ቢሆንም ከአርባ ዓመት በፊት ግን ቅድመ ማረጥ ሊከሰት ይችላል ማለት ነው። ሌላኛውና ሰባተኛው እንግዲህ የእርግዝና መከላከያ ነው። እንግዲህ የወር አበባ መቅረት መንስዎች ከሆኑት ምክንያቶች እንግዲህ ሰባተኛው የእርግዝና መከላከያ ነው። እንግዲህ አንዳንድ የእርግዝና መከላከያ ንክብሎች ወይም ደግሞ መርፌ የወር አበባ እንዲቀር ምክንያት ይሆናሉ ማለት ነው። የወሊድ መከላከያ መውሰድ ካቆሙ በኋላም ሰውነት ወደ መደበኛው የወር አበባ ዑደት ለመመለስ ጊዜ ስለሚወስድበት ይህም አንዱ ምክንያት ሊሆን ይችላል ማለት ነው። የመጨረሻው እና ስምንተኛው እንግዲህ አጠቃላይ የተለያዩ ሕመሞች ነው። እንግዲህ ዘለልግ ላለ ወይም ደግሞ ትንሽ ረዘም ላለ ጊዜ የቆዩ ሕመሞች የወር አበባ እንዲቀር ያደርጋሉ። እንግዲህ የስኳር ሕመም እና የሆርሞን መዛባት ወይም ደግሞ ሃይፐር ታይሮዲዝም እንደ ምሳሌ ይጠቀሳል። እንግዲህ ለአእምሮ ሕመም የሚሰጡ መድኃኒቶችም፣ የካንሰር ሕክምና፣ የድባቴ መድኃኒቶች እንዲሁም የደንብ ፊትና አለርጂን ለማከም የሚወሰዱ መድኃኒቶች ዩራቫን መቀት ከሚያስከትሉ ዋና ዋና መድኃኒቶች እንግዲህ ይገኙበታል ማለት ነው። እንግዲህ ውድ ቤተሰቦች ብዙ ምክንያቶች ቢኖሩም ዋናኞቹ ግን እንደዚህ ከላይ የጠቀስኳቸው ምክንያቶች ናቸው ማለት ነው። አንደኛው ጭንቀት ነው። ሁለተኛው እንግዲህ ከመጠን ያለፈ መክሳት፣ ሶስተኛው ከመጠን ያለፈ መወፈር አራተኛው ልክ ያለፈ ስፖርት፣ አምስተኛው እንግዲህ ሲንድረም ነው። ይህም እንግዲህ ፖሊሲስቲክ ኦቨሪ ሲንድረም ይባላል። ስድስተኛው ማረጥ ወይም ደግሞ ያለ ጊዜው ማረጥ፣ ሰባተኛው የእርግዝና መከላከያና የተለያዩ ህመሞች እንግዲህ የወር አበባ መቅረትና መዘግየት ላይ ተጽዕኖ የሚያደርጉ ይሆናል ማለት ነው። እንግዲህ ትንሽ ከሁለት ወር በላይ የሚያጋጥሟችሁ ከሆነ